የብሩክ ወንድም ስለመጣ ዛሬ እንግዲህ ማህሌትን እጇን ይዞ ማህሌትን ራሱ የህዳናት ነው ይመስለኝ እና እልም ብለው ፈሪው ረጠ ዋመለጠ እንደ ሁልጊዜ እንትና ሞገስ ነበረ እየተሰቃየ ያለው ማለት ነው። ፈሪው ረጠ ለሞገስ ነበረ ዛሬ ደግሞ አለ ዝናው ብሏል በጣም ደስ ይላል ሰላም እንዴት ናችሁ ውድና ተከበራችሁ ዘህራ ተከታታዮች ሁሉ ሰላም ሁሉ መልከም ሁሉ አሸዳ ከኔ ጋር አልሀምድሊላሂ ውዶች ቪዲዮን ላይክ ሼር ሰብስክራይብ በማድረግ ጀምሩ ስለምታበረታቱ ይከልባ መሰገናለሁ ክብር በሉልኝ ውዶቼ እንግዲህ ብሩክና ዳጣ የሉም ይምጡ ይምጡ ይምጡ ይምጡ ይምጡ ይምጡ ያለ እነሱ ድራማ አይደምቅም ዛሬ የብሩክ ወንድም እንደመምጣቱ ብሩክ እና ዳጣ ቢኖሩ ሞቅ ደመቅ ይላል። እና ብሩክ ሁለት ሁለት ድራማ ላይ ነው መሰል አልተሳተፈም እና እንደ ምንም መምጣት አለባችሁ ዳጣም ወይ ዳጣማ ድምቀት እኮ ናት ዳጣም መምጣት አለባት የብሩክ ወንድም እንግዲህ ከቸች ብሎላቸዋል እንደምታዩት ምሳሌና ቅድስት ወደ ውጭ ወጥተው ነበረ ወደ ሱቅ ላይ ሄዱ ከዛ ነው ማህሌት እና ዝና እንግዲህ ያቸውን እነሱን ለማገት ይሁን ምን ይሆን አላውቅም፣ ምሳሌና ቅድስትን ይዋቸው ስትል እየተሯሯጡ የሄዱት እና ቅድስትም እንዳትጠጉኝ እሪ እላለሁ እያለች ነበረ። እሪ ብላ ታመጣለች ሰው ምናምን የሚል አንጥልጣይ ነበር ያረጉት። እሷም መሪ ማላለችም የብሩክ ወንድም መጣ። ምሳሌ መሮጣ ጎታ አቀፈችው። ማህሌትም ታውቀው ነበረ፣ ወንድሙ ነው በቃ። እሷም ደነገጠች እና ይሄ ብሩክ ወንድም ነው፣ በጣም ተደባዳቢ ነው፣ አንተ ስለማታውቀው ነው ምናምን አለችው። ዝን ምንድን ተስፈረድ የምፈልሽ ነው እንዲ አይልም ለዛ ማይል ግን በቃ ኃይለኛ ነው፣ ኃይለኛ ነው እና ታስሮ ነበረ ተስር ቤት እየወጣ ነው ስትለው እጇን ይዞ ማህሌትን ፈሪ እይዞ ሱ ብቻ የማሮጠሳአንእጇን ይዞ ማለት ነው። እና ከዛ ወደ ቤት ሄደ የብሩክ ወንድም ብሩክ ወይ የት ነው አሉ። ልጅም ከቅድስት ጋር እንዴት ነው ይላታል። እንዲሆኑ እና ያው ብሩክ እንደጠፋ ስልክ ሲደወልለትም እንደማያነሳ ነገረችው። ምሳሌም እየጠየቀች በጥያቄ እያነዘቻት እንደሆነ እንደዚያ ብላ ተጠየቀችሽ ውጭ ሀገር አንቺን ሊያሳክምብሽ ሄደው ሀገር ከዛ ሂዶ ነው ደግሞ የረሳ ውቃ ስላለ ምናምን በያት አላት አለቻት። ግን አላመነቻትም። ልጅቱም ማለት ነው ሞገስና ሉላ አሪፍ ስርፋ ነው ያሉት። እንግዲህ ዘና ፈታ እያሉ ነው ያ የኢቲኤም ባንክ ሰራተኛው ግን አርፋ አትቀመጥም። አንተ ግን አርፋ አትቀመጥም። እነሱን እኮ ያሉበትን እያሳወቀ በቃ መከራችን አሳየን አሁን አሁን ዝናገኛቸው ታሁን ታሁን ዝናገኛቸው እያለ እና እሱ ሰውዬ ባለ ኢቲኤም የምትሰራው ፕሊስ አትናገር ተዋቸው ውዴ በቁ እና እንትናም ሉላም ወደ ውጭ መውጣት አምሮኛል ፀሐዩን አፍቆኛል እያለችው ነበረ ያው እንውጣ ሲላት ደግሞ ከባር ወደ ክፍለ ሀገር መሄድ አለብን፣ እዛ ስኔር ደግሞ እዚሁ ቤት ነው መቀመጥ ያለብኝ አለችው። አንቺ እኮ ክፍለ ሀገር አይገባሽም፣ እንዴት ዘህ ነው እዚህ አድርገሽ እዝኖረሽ ሲላት፣ እኔ አንተ ጋ ከሆንኩኝ የትም ይመቸኛል የትም የሚለውን ሙዚቃ ተጋብዘው እና የትም ይመቸኛል ችግር የለውም አለችው እና ፍቅር ፍቅር እያሉ ነው እነሱ የሚመቻቸው። እንግዲህ ሞገስ ምንድን ነው ዝናም ወደ ተስፋ ወደ መቁረጡ እየሄደ ነው። በቃ ባገኛት እሷ ቅጣቷን ታገኛለች፣ ምናምን ምናምን ያው ታቁታላችሁ። የዝና ጉራ መቼም አያልቅም። ዝናም ጉራውን ቀጥሏል። እነሱም በኋላ ላይ ሞገስ ለሞገስ ብሩክ ወንድም ይደውልለታል። ቅድስት ስልክ ተቀብሎ ሲደውልለት እንትና መስሎት ማለት ነው፣ ዝና መስሎት። አንተ ሰውዬ ለምንድን ነው ማታ? በቃ አሁን ምስለ ቀየራህ መጣህ ማለት ነው? ለምንድን ነው ማታ ለለለ ብሎ ስልኩን ጆሮ ላይ ይዘጋበታል። እና የብሩክ ወንድም ደግሞ ደሞ እንዴ ምኖ ነው አለ። አይ እንትና መስለው ነው እንዴ ዝና መስ ዝና ምንድን ነው ማን ነው ስል ነገሩ ብዙ ነው፣ የእሱ ሚስት ያለችው የእንትኑ የዘፈ የዝን የ የሞገስ ፍቅረኛ ስለሆነ ምናምን ብላ ትንሽ ለማስረዳት ሞከረች። እሺ በቃ በአንቺ ደውለት አላት። በእሷ በቅድስት ስልክ ተደወለለት። በቅድስት ስት ደወልለት አንስቶ ያው እንነገረው የብሩክ ወንድም ነው ምናምን ብለው ነገረው። ወንድም ምናምን ነው ተባባሉ። ያው ይተዋወቃሉ። የጓደኛው ወንድም ስለሆነ ከዛ ለምን ተገናኝተን ሻይ ቡና እያለ ስለ ነገሩ አናወራም። ትንሽ እሱን የሚያውቀው ነገር እንዳለ ብሎ አስበው ነው፣ ግን እሱን የሚያውቀው ነገር የለም። እሱ ራሱ ሉላ ወደ ገጠር ያልሄዱት እሱ ቆይ ቡሩክ ይገኝና ነው ተባብለው ነው እና አሁን ምንም የሚያውቀው ምንም ሰው አያውቁም፣ ስለ ቡሩክ ማለት ነው። እና ቀጣይ ላይ ስለ ቡሩክ ትንሽ ፍንጭ ይዘው እንደሚመጡ ተስፋ እናደርጋለን። ደውሎለት እንዲገናኙ ጠይቀዋል። እሺ ተባብለው ሄዱ ማለት ነው። ከዛ ኢቲኤም እኔ ብር የለኝም፣ ያው ታስር ቤት ነው የመጣሁት። እና ኢቲኤም ታለህ ምናምን አለው። ችግር የለውም ይሄን እንኳን የለኝም ግን የባለቤቴ ወይ ፍቅሬ አለኝ አለው ማለት ነው። ከዛ እሺ በቃ ብለው ያንን ኢቲኤም ሳወጡ የዝና የዝና ወዳጅ ባለ ኢቲኤም ድውል ያደረገለት ዝህዝህ ስርፋ ኤቲኤም አውጥተዋል አለው እና በቃ ሁለታዬ እንዲያረሳ ምናምን አለው። አረ እንደው ችግር የለውም እኔ በጣም በቃ ሁለት አህን አረሳ አመሰግናለሁ ይለው እና ቀጥቶ ቀጥ ብሎ ወደ ትሄዳል። የዝና ምንድ ነው እነ ወደ ነ ሞገስ ማለት ነው እነ ሞገስን ብራቸውን አውጥተው በቃ ሻያቸውን ጠጥተው ምናምን በቃ ሻይ ጫጫታ በዛብኝልና ጫጫታ ስለበዛ ለምን የነጭር ያለ ቦታ እንሄድ ብሎት በቃ አየሩ ምኑ ናፍቆኛል። እስር ቤት እኮ ይሄ የለም እና ተፈጥሮ ምሰጠንን ራሱ በውጭ የምናገኘው ነገር በጣም ትልቅ ነገር ነው አለው ማለት ነው። እና ይሄ ለሁላችንም ነው ግን የምር ማለት ነው ለሁላችንም፣ እኛ በውጭ አና ዋናውቀውም አናመሰግንም፣ ግን ይሄንን ራሱን ነፃነትን ንጹህ አየሩን የሚመኙ ብዙዎቹ አሉ በእስር ቤት ያሉ ማለት ነው እና አሁን የብሩክ ወንድም ያንን ሲል ትክክል አልኩ እና ወደ ራሴ ተመለስኩ ማለት ነው። እና አልሀምዱላ ለኒዕማ ከዚያ ምንድ ነው ያንን ኤቲኤም ስላወጡ እዛ ግድም ሲዞ ሲዟዟር እንትን አላቸው፣ አያቸው፣ ሲያያቸው ተከታተላቸው። እነሱም ቁጭ ብለው በቃ ዘና ወራ ምናምን እያለ ሲለው ከቸቸለ ግ ከቸች ብሎበታል። በቃ አይኑ ፈጠጠ፣ አይኑ ፈጠጠ ይብቅ ቦቀ መችም እንዴ መሆንያ ነው? ድንቅጥ እንዴ ምንድን ነው ስለው፣ ይሄ ነው ዝና። ስለ ምን አስደንቅጥ? ታዲያ ምንድን ነው እንዴ? በጣም እኮ ድንቅጥ። አላዩ አንተ ሰላም አታውቀው ነው? ይገለኛል፣ ይገለኛል አለ። እንዴ በቃ ተው፣ ይምጣና እንተዋወቀዋለን እንጂ ምንድን ነው ምን ችግር አለው? በቃ ይምጣና እንተዋወቀዋለን አለው። እንግዲህ ዝናም መጣ፣ እየተቦጠጠ መቷል። እንግዲህ የብሩክ ወንድም ድቅ ብሎ ያዝ አድርጎታል። አሁን እንግዲህ የብሩክ ወንድም ምን አልፎ ሞገስ ላይ ችግር ይፈጥር ይሆን ወይስ የብሩክ ወንድም እንዳሉትም ተደባዳቢ ሆኖ ዝናን ያሸነፈው ይሆን የሚለውን እንግዲህ በቀጣይ ቪዲዮ የምናይ ይሆናል። እናንተ ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ብቻ አበረታቱኝ። ግን የዝና ወንድም የዝና ወንድም የብሩክ ወንድም ማሸነፍ አለበት። አዎ፣ ማሸነፍ አለበት። እና የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ ስተምንገናኝ ሰላም